የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ በዚህ ወቅት እንዳሉት በክልሉ የትምህርት ጥራትን ለማሻሻል በ2017 የትምህርት ዘመን በትምህርት ለትውልድ ንቅናቄ የትምህርት ቤቶችን ደረጃ በማሻሻል ምቹ የመማር ማስተማር ሂደት ለመፍጠር እየተደረገ ያለው ጥረት አበረታች ነው። በክልሉ በጉራጌ ዞን በትምህርት ለትውልድ ንቅናቄ ከዚህ ቀደም ከደረጃ በታች በመሆናቸው አስቸጋሪ የነበሩ ትምህርት ቤቶች በህዝብ ባለሀብቶችና በመንግስት ተቀናጀ ጥረት ገጽታቸው ተለውጦ ለመማር ማስተማር ምቹ ማድረግ ተችሏል ብለዋል። በጉራጌ ዞን እንዳያችሁት በርካታ ትምህርት ቤቶችን በዚህ ንቅናቄ ህብረተሰቡን በማሳተፍ ባለሀብቶችን በማሳተፍ መንግስትም የራሱን ድርሻ በመወጣት በርካታ ትምህርት ቤቶች ግንባታ ተካሂዶ ተጠናቆ አገልግሎት መስጠት ጀምሯል። በክልሉ በ2017 በጀት አመት በትምህርት ለትውልድ ንቅናቄ 1.2 ቢሊየን የሚገመት ሀብት ለመሰብሰብ ታቅዶ 93 በመቶ ማሰካት እንደተቻለ ተናግረዋል። 2016 የትምህርት ዘመን 1.19 ቢሊየን የሚገመት ሀብት ነው በትምህርት ለትውልድ ሞቢላይዝ ተደርጎ ለስራ የዋለው። በዚህኛው አመት 1.2 ቢሊዮን ሀብት ለመሰብሰብ ነው፣ በዚህ ዓመት በትምህርት ለትውልድ ያሰብ ነው። እስካሁን ድረስ ከ93 ፐርሰንት በላይ ሀብት የአመቱን እቅር ፈጽመናል ማለት ነው። እና ለዚህ የክልላችን ህዝብ ለትምህርት ምን ያህል ቁርጠኝነት፣ ፍላጎት፣ ተነሳሽነት እንዳለው የሚያሳይ ነው እና ባለፉት ሁለት አመታት ይህን አመት ጨምሮ በርካታ ስራ ሰርተናል። የጉራጌ ዞን ትምህርት መምሪያ ኃላፊ አቶ መብራቴ ወልደማርያም በበኩላቸው ዞናዊ፣ ክልላዊና ሀገር አቀፍ ፈተና የሚወስዱ ተማሪዎች ውጤትን ለማሻሻል መደበኛ የትምህርት ይዘት በተገቢው እንዲሸፈን ከመስራት ጎን ለጎን ወልቂጤ ዩኒቨርሲቲ በተመረጡ በ12 ሁለተኛ ደረጃ ትምህርት ቤቶች እንዲሁም ና ትምህርት ኮሌጅ በወልቂጤ ከተማ ሰላም በር አንደኛ ደረጃ ትምህርት ቤት ለስምንተኛ ክፍል ተማሪዎች የማጠናከሪያ ትምህርት እየተሰጠ እንደሚገኝ አስረድተዋል። አብዛኛው አካባቢ ተማሪዎች የትምህርት ይዘት በተገቢ እየተሸፈነ መሆኑ የሚያሳይ ቀድሞ እንደ መንዞንም ያለን የክትልና ድጋፍ መረጃዎቻችን የሚያሳዩት ይሄ ነው። ሁለተኛው የቲቶሪያል ትምህርት ነው። የቲቶሪያል ትምህርት በተቻለ መጠን መስመራ ሲይዘን አንደኛ ከወልቂጤ ዩኒቨርሲቲ ጋር በቅንጅት በተመረጡ አስራ ሁለተኛ አስራ ሁለት ሁለተኛ ደረጃ ትምህርት ቤቶች እየሰጠ ነው። የሆሳና ትምህርት ኮሌጅ በወልቂጤ ከተማ በሰላም በር አንደኛ ደረጃ ትምህርት ቤት ወልቂጤ ማእከል አድርጎ የስምንተኛ ክፍል ተማሪዎች የደገፈ ነው። ይሄ ጥቂቱ ነው። ካሉን አጠቃላይ አራት መቶ አራት አንደኛ ደረጃ አለን፣ ሰባ ሁለተኛ ደረጃ አለን። ይሄ ጥቂት ነው። ወይም በዋናነት በራሳችን መምራኖች ቅዳሜ እንደ ስራ ቀን እንጠቀማለን። በሳምንት ከሁለት እስከ ሶስት ቀን በመደበኛነት የእኛ ተማሪዎች ትምህርት የእኛ መምራን የማጠናከሪያ ትምህርት ይሰጣሉ። በዞኑ በትምህርት ለትውልድ ንቅናቄ ባለሀብቱ፣ ማህበረሰቡና የቀድሞ ተማሪዎች በማስተባበር በዘንድሮ አመት በጉልበት በቁሳቁስና በአይነት አራት መቶ ዘጠና ሁለት ሚሊየን ብር መሰብሰብ ተችለዋል ብለዋል። በዚህም ከ150 በላይ በአንደኛና በሁለተኛ ደረጃ ትምህርት ቤቶች የመማሪያ ክፍሎች ግንባታ ከዘጠና አንድ በላይ የቅድመ አንደኛ መማሪያ ክፍሎች መገንባታቸውንም ጠቁሟል። በዘንድሮ አመት በዞናችን ከአምስት መቶ አርባ ስድስት ሚሊዮን ብር በላይ ሀብት በጉልበት በቁሳቁስ፣ በአይነት እንሰበስባለን ብለን አቅደን ነበር። አሁን በደረስንበት እስከ ባለፈው ሳምንት አራት መቶ ዘጠና ሁለት ሚሊዮን ብር በዞናችን ተሰብስበዋል። በትምህርት ለትውልድ ማለት ነው። ይሄ ማለት በአራት መቶ ዘጠና ሁለት ሚሊዮን ውስጥ አሁን በደረስንበት ከአንድ መቶ ሀምሳ በላይ አንደኛ ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርት ቤት አዳዲስ መመሪያ ክፍል ተገንብቷል። ከ91 በላይ ቅድመ አንደኛ መማሪያ ባጅ ተገንብተዋል። ኦልሞስ ከ በላይ መቀመጫ ወንበሮች ገብተዋል። በዣ ወረዳ ዳርቻ ቀበለ ያገኝተን ካነጋገርናቸው የዳርቻ ሁለተኛ ደረጃ ትምህርት ቤት የሀብት አሰባሰብ ኮሚቴዎች መካከል አቶ ታምሩ ማኔ በአካባቢያቸው ከዚህ ቀደም የሁለተኛ ደረጃ ትምህርት ቤት ባለመኖሩ የገንዘብ አቅም የሌላቸው ወላጆች ልጆች ከትምህርት ገበታ ውጭ የሆኑ እንደነበር አስታውሰዋል። ይሁን እንጂ የአካባቢው ማህበረሰብ ባለሀብቱና መንግስት በመተባበር ትምህርት ቤት በመገንባት በቀጣይ አመት የመማር ማስተማር ስራ ለማስጀመር እየሰሩ መሆኑንም ተናግረዋል። የደረስንበት ደረጃ በጣም የተሻለ ነው ብለን እንገምታለን መንግስት ደግፎናል። ማህበረሰቡ ይፍጨረጨራል። የከተማ ልጆች ይታገላሉ። አሁንም ቀሪ ስራ በእናንተ ድጋፍ ግቡንም ቢመታ ዳር ቢደርስ በ2018 ቢከፈት ማህበረሰቡ ከችግር ይወጣል ብለን እናምናለን። ተማሪ ሄላ ፈለቀ በወልቂጤ ከተማ የአበሩስ ሁለተኛ ደረጃ ትምህርት ቤት ተማሪ ናት። በሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ በቂ ዝግጅት እያደረገች ቢሆንም በተጨማሪነት የሚሰጣቸው የማጠናከሪያ ትምህርት ጠቃሚ በመሆኑ ተጠናክሮ እንዲቀጥል ጠይቃለች። እንደ ተማሪ የጥያቄ አወጣጡን ኬት ሊመታ ይችላል፣ በምን አይነት መልኩ ማንበብ አለብን የሚለውን ነገር ለመረዳትና ጥያቄውን በደንብ አፕሮች ለማድረግ ቪቶሪያሉ በደንብ እያገዘን ነው።